እግዚአብሔር በቃሌል ይገባል። ሰዎች ይሄ ከባድ ነው። ይሄን መቀበል አልቻልኩ። ይሄ ነገር ዲበቃ እያየን እግዚአብሔር ሆይ ዝም አንልም፣ እንጸልያለን። እግዚአብሔር ሆይ በቃ በል። ሁለቱም ልጆች የትናንት መጥተው ነበር። ከሱ ታናሽ የሚሆን ሁሉ ወንድሞቹ እዚህ ናቸው። አባቴ ግን የት ነው አለኝ። ወይ እንደዚህ እንደ ሳውዝ አፍሪካ ወይ እንደ ኃይለኛ ጸሎት ያስፈልጋል። ኦልሞስት እኔ ከመጣው አራት ሬሳ ተሸኝቷል። እኔ እንኳን ማቀው እና ኢትስ ኖርማል። እንዴት እንዴት አደራችሁ? እንዴት አደራችሁ? እሺ ጸሎት ማድረግ ይቻላል እና ይቻላል? ተነስተን ቆመን እንዛል። እኔ አሁን እዚህ ከተማ ከመጣሁኝ አንድ ወር ከ ከሁለት ሳምንት ሆኖኛል። እና ይሄ ነገር ኖርማል ነው። እኔ ሀይሉ ነው ለእኔ እንግዲ ሁኖ እንደሆነ አላቅም። እግዚአብሔር በቃሊል ይገባል። አሜን በሉ። በቃሊል ይገባል ወይ እንደዚህ እንደ ሳውዝ አፍሪካ ወይ እንደው ሀይለኛ ጸሎት ያስፈልናል። ኦልሞስት እኔ ከመጣው አራት ሬሳ ተሸኝቷል። እኔ እንኳን ማቀው እና ኢትስ ኖርማል። እንዴት እስቲ በቃ እንበል፣ ዛሬ አንሱ እጆቻችሁን ሁለት እጆቻችሁን አምርራችሁ ጸልዩ ጸልዩ። በእውነት በቃ ኖርማል መሆን የለበትም ወገኖቼ፣ አንሱ እጆቻችሁን። ነግ በኔ ነው። በቃ በሉ፣ በቃ በሉ። እግዚአብሔር ሆይ በቃ በሉ። አዎ እግዚአብሔር ሆይ እለምንሃለሁ፣ እለምንሃለሁ በዚህ ሰዓት እግዚአብሔር ሆይ በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ብለሃል፣ እኔ ከላይ ሆኜ እሰማለሁ ብለሃል፣ ኃጢአታቸውን ይቅር እላለሁ ብለሃል። አንሱ እጆቻችሁን፣ ድምፃችሁን አውጥታችሁ ጸልዩ፣ ጸልዩ። ወገኖቼ፣ ሊበቃ ይገባል። በእውነት እግዚአብሔር ምስክሬ ነው። ሊበቃ ይገባል። ጸልዩ፣ ጸልዩ፣ ጸልዩ፣ ጸልዩ። እስቲ እጆቻችሁን አንሱና ንስሐን ንግባ። እንዴ! ንስሐን ንግባ። እግዚአብሔር ሆይ በድለን ይቅርበልን እንበለው አሁን አንዴ። ኦ እግዚአብሔር ሆይ እባክህ እግዚአብሔር ሆይ እባክህ እባክህ እባክህ እባክህ እባክህ እባክህ እባክህ እባክህ እባክህ እባክህ እባክህ እግዚአብሔር ሆይ የሕዝብህን ኃጢአት የኔን ኃጢአት የዚችን ምድር ኃጢአት፣ ስምህን አውቀን እንደማናውቅ በሆንበት ነገር ላይ ንስሐ እንገባለን። በዚህ ሰዓት ይቅርበለን። እቺን ምድር ይቅርበል። ሕዝብህን ይቅርበል። በስሜ የተጠራውን ሕዝብህን ይቅርበል። በስሜ የተጠራው ሕዝቤ ራሱን አዋርዶ ቢጸልይ ብሏል። አሁን ጸልዩ ወገኖች፣ ስለ ልጆቻችን ንስሐ እንግባ። ስለዚህ ምድር ንስሐ እንግባ፣ ስለ ቅዱሳን ንስሐ እንግባ። እግዚአብሔር ሆይ እለምንሃለሁ፣ እለምንሃለሁ፣ እለምንሃለሁ፣ እለምንሃለሁ፣ እለምንሃለሁ። ምህረት ይሁን ለዚህ ምድር፣ ይቅርታ ይሁን ለዚህ ምድር። በቃ በል እግዚአብሔር ሆይ አንተ ትችላለህ፣ አንተ ትችላለህ። እግዚአብሔር ሆይ ትችላለህ አንተ እግዚአብሔር ሆይ። እጆቻችሁን አንሱና ጸልዩ። ማረና አባቶይ ማረና፣ ማረና። አሁን ማረና፣ ማረና። አመጻችን በሶ ማረና። ደካክመናልና እጆቻችሁን አንሱና ማረና፣ በሉ ማረና አባቶይ ማረና ማረና፣ አሁንም ማረና ማረና፣ አመጻችን በሶ ማረና፣ ደካክመናልና እጆቻችሁን አንሡ ለእግዚአብሔር ማረናም በል ማረና አሁን ማረና ማረና፣ አባቶይ ማረና ማረና፣ አመፃችን በሶ ማረና፣ ደካክመናልና እስኪ ማረን ተቀበለን። ካንተ ውጭ ማንም የለም፣ አባ ማረን በሉስ አባ ማረ ተቀበለን። ካንተ ውጭ ማንም የለም፣ እስኪ ማረ ተቀበለን። ካንተ ውጭ ካንተ ውጭ ማንም የለም። አባ ማረን አባ ማረ ተቀበለ ካንተ ውጭ ማንም የለ። ሳናውቅ በስተት ከሰራነው ይልቅ የድፍረት ኃጢአታችን በዛ አሁን ስጠፍተናል እጅግ ተጨንቅና በፊት ለመቆም ኃይል ያስፈልግና ማረና እስኪ ማረ ተቀበለ ካንተ ውጪ ካንተ ውጪ

እሺ እሺ እሺ እሺ እሺ። አንዴ፣ አሁን እሺ። ቤታየ ባርካችሁ። እሺ በቃ አሁን አንዴ እሺ እንደ ተቀመጫችሁ ቀኝ እጃችሁን አንሱና እንጸልያለን። አንዴ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ በቃ የሚል ያንተ ትእዛዝ በዚህ ምድር ላይ እንዲወጣ እንጸልያለን። አንተ ትችላለህ። እግዚአብሔር የዘላለም አባትና አምላክ ሆይ ይሄ ነገር እንዲበቃ እያየን እግዚአብሔር ሆይ ዝም አንልም፣ እንጸልያለን። እግዚአብሔር ሆይ በቃ በል። የአንተ መልካም ጣት በዚች ምድር ላይ ትዘርጋ። ህዝብን በማስተዋል ሙላ፣ በጥበብ ሙላ፣ በእውቀት ሙላ። እግዚአብሔር ሆይ ጸልያለሁኝ ይሄ የመጨረሻ እንዲሆን፣ ትችላለህ አንተ። እስቲ አሜን በሉ፣ በእናታችሁ ትችላለህ በሉ እስቲ፣ አንተ ጻድቅ ነህ በሉ እስቲ። እግዚአብሔር ምስክር። እግዚአብሔር በልጆቻችን ላይ ይናያል፣ በእኛ ላይ ይናያል። ሲያምሱጃችሁን እግዚአብሔር ሆይ ይጸልያል። የልጅህን የኢየሱስ ክርስቶስ ደም በዚህ ምድር ላይ እርጭ። ከአቤል ደም ይልቅ ወደሚሻለው ወደሚናረግ የሚናገረው ወደ መረጨት ደም ደርሳችኋል ብለህ ይሄን ደም በዚህ ምድር ላይ እርጭ በእያንዳንዱ ቅዱሳን ሕይወትና ኑሮ ልጆች ላይ የኢየሱስ ደም ይረጭ። ከፍ በል በኢየሱስ ስም። እግዚአብሔር ሰላሜ፣ የዘላለም ሰላሜ፣ የዘላለም ሰላሜ። እጃችሁን አንሱና ዘምሩት። እግዚአብሔር ሰላማችን ነው። መጽናናትን ያደርጋል። እግዚአብሔር ረፍቴ የዘላለም ረፍቴ የዘላለም ረፍቴ ያመነ ሰው ይዘምረው። እግዚአብሔር ሰላሜ እግዚአብሔር ሰላሜ የዘላለም ሰላሜ የዘላለም ሰላሜ የዘላለም ሰላም እግዚአብሔር ረፍቴ እግዚአብሔር ረፍቴ የዘላለም ረፍቴ የዘላለም ረፍቴ የዘላለም ረፍቴ ዘመድ አልባ ሕይወት በኢየሱስ ሲተካ አስገራ ሰላሚ ውደት ሰላም አለው ለካ በተስፋ ያማረ ሕይወታ አግኝቻለው በለመለመው መስክ መኖር ጀምር ያለው እግዚአብሔር ሰላሜ እግዚአብሔር ሰላሜ የዘላለም ሰላሜ የዘላለም ሰላሜ የዘላለም እግዚአብሔር ረፍቴ እግዚአብሔር ረፍቴ የዘላለም ረፍቴ የዘላለም ረፍቴ የዘላለም በሕይወቴ ዘመን ሰላም ያገኘሁት ጻድቁ ንሳምነው የተረጋጋሁት በቀድሞ ሕይወቴ እንደዚያ ነበረም በናዝሬቱ ኢየሱስ ሕይወቴ ያማረው እግዚአብሔር ሰላሜ እግዚአብሔር ሰላሜ የዘላለም ሰላሜ የዘላለም ሰላሜ። ለመጨረሻ እግዚአብሔር ለዚህ ቤት ሰላም ይሆናል። እግዚአብሔር ሰላሜ የዘላለም ሰላሜ የዘላለም ሰላሜ። ውድ ባለቤቱንና ልጆቹን ማርቲን ወደዚህ እጠራለሁ። ቅድሚያ ለባሌ እድል ሚሰጠው ደስ ማሌም ብቻ አይደለም ያጠፉት ጓደኛ፣ የሴት ጓደኛ የሴት ጓደኛ እናቴ፣ አባቴ፣ ሰዎች፣ ይሄ ከባድ ነው። ይሄንን መቀበል አልቻልኩም፣ ሁኔታ መሰለኝ። ምስክር፣ ሚኪ እኔን ጋየ ቆሞ ምናቀር ሚያወራ ነው እየመሰለኝ፣ አልቻልኩም ያልቻልኩ ልጆችም አልተረዱ። ሁለቱም ልጆች የትናት መጥተው ነበር። ከእሱ ታናሽ የሚሆን ሁሉ ወንድሞቹ እዚህ ናቸው። አባቴ ግን የት ነው አለኝ። እሺ ምን አባቴ ነው? እኔ እንዴት ሆኜ ነው እኔ የሚያስረዳ እንዴት እችላለውኝ? ትንሿ ሳተኛ እየጠበቀችኝ ነበረ ከዳዲ ጋር ነው የሚተኛው አለችኝ። ሰዎች ምን ይብላኝ ምን እኔ እንዴት ይችላል? ይሄንን ብለን ፀልዩልኝ፣ ፀልዩልኝ። ሚኪዬን ቀሙብኝ የኔ ጀግና። ለምንም የማይሰጥ ባል ነበር ለደቂቃ እንኳን ላያይም የትም አብረን ነው የምንሄደው፣ ሾፒንግ ሳይቀር ቢቻ ብቻ አይታችሁኝ አታቅ። ከሚኪ ጋር ነው የሚገባው የሚወጣው። ጓደኛ ሁሉ ነገር ይናጣ። ግን ፌ ነው ተሰበረው። ዛሬ ሚኪ እወድሃለሁ። በጣም ነው የሚወድ ባሌ ሰ ኤሪን

ሰዓታችን እየሄደ ስለሆነ ቶሎ ቶሎ እንላለን። እንግዲህ ለታችን ማርታ ጌታን ሱ ያበርታሽ ጸልዩልኝ ብላለች። እንግዲህ ሁላችንም ባያለንበት ስፍራ ላይ ለእሷና ለቤተሰቦቿ መጸለይን እንቀጥላለን። ደግሞ ጌታ ያበራታታል፣ ጌታ ያጽነናታል። አሁን በቀጥታ ወደ አበባ ማስቀመጥ ስነ ነው የምንሄደው ታይም እችን እየፈጠነ ስለሆነ ፈጠን ፈጠን ብለን ነው የምናደርገው። የመጀመሪያ አበባውን የምታስቀምጥልን አሁንም ውድ ባለቤቱ ማርታ ተስፋዬ ከነልጆቿ ነው።

እሽ፣ ቀጥሎ ሁለተኛ አበባውን የሚያስቀምጥልን ታላቁን ደግሞ ሸምሱ አበበ ይሆናል። ተሰሸምሱ ሸምሱ አበበ ከነ